ከስኬታማ የደቡብ አፍሪካ ክለቦች መካከል ቀዳሚ ነው። የአገሪቱን የሊግ ዋንጫ ለ18ኛ ጊዜ ማሳካት የቻለው ይህ ክለብ አፍሪካን በመወከል ዳግም ለሁለተኛ ጊዜ በዓለም የክለቦች ዋንጫ ለመሳተፍ ወደ አሜሪካ ጉዞውን አድርጓል። ማሜሎዲ ሳንዳውንስ ከሀገረ ደቡብ አፍሪካ አልፎ በአህጉሪቱ የሻምፒየንስ ሊግ ውድድር ስኬታማ የሆነው ማሜሎዲ ሳንዳውንስ በ2016 የአፍሪካ ሻምፒዮን በመሆኑ በዓለም ክለቦች ዋንጫ መሳተፍ ችሏል። ከሳንዳውንስ በተጨማሪ የግብጽ ክለቦችና የቱኒዚያ ክለቦች በተደጋ ተደጋጋሚ በአለም ክለቦች ዋንጫ አፍሪካን ቢወክሉም፣ አይደለም የውድድሩ አሸናፊ ከምድብ ለማለፍ እንኳ ሲቸገሩ ይስተዋላል። ከሳምንታት በፊት ዳግም በአፍሪካ ሻምፒዮንስ ሊግ ለፍጻሜ ደርሶ በግብፁ ፒራሚድስ ዋንጫውን የተነጠቀው ማሜሎዲ ሳንዳውንስ በአዲስ መልክ ሰላሳ ሁለት ክለቦች በሚሳተፉበት የክለቦች ዓለም ዋንጫ ከዚህ ቀደም የነበረውን ከተሳትፎ ያልዘለለ ውጤት ቀይሮ ጠንካራ ተፎካካሪ ለመሆን ወደ አሜሪካ ተጉዟል። ከዚህ ቀደም ለሰባት ዓመታት የእንግሊዙ ክለብ ቼልሲ መልማ የነበሩት ዴንማርካዊው ፍሌሚንግ ቤርግ የደቡብ አፍሪካውን ክለብ በስፖርቲንግ ዳይሬክተርነት ከተረከቡ በኋላ ጠንካራ ቡድን ገንብተዋል። ማሜሎዲ ሳንዳውንስ የደቡብ አፍሪካ ሊግ የበላይ እንዲሆን ብቻ ሳይሆን በአህጉር አቀፍና በዓለም አቀፍ ደረጃ ጠንካራ ተፎካካሪ እንዲሆን አቅደን እየሰራ ነው ሲሉ ዳይሬክተሩ አስተያየታቸውን ሰጥተዋል። በቼልሲ ቤት እያሉ የደቡብ አፍሪካን ሊግ ጠንቅቀው እንደሚያውቁ የሚናገሩት ፍሌሚንግ ቤርግ አፍሪካውያን ተጫዋቾች ወደ አውሮፓ እንደሚያቀኑት ሁሉ የደቡብ አሜሪካና የሌሎች ሀገራት ተጫዋቾች ወደ አፍሪካ ማምራት አለባቸው በሚል ውጥናቸውን አሳክተዋል። አሁን ላይ ማሜሎዲ ሳንዳውንስ ከያዛቸው ምርጥ ተጫዋቾች መካከልም የብራዚል፣ የቺሊ፣ የዩራጋይ እና ቦሊቪያ ተጫዋቾች ይገኙበታል። የደቡብ አሜሪካ ሀገራት ተጫዋቾች በዓለም ተወዳጅ እንደሆኑ ሁሉ የማሜሎዲ ሳንዳውንስ ስፖርቲንግ ዳይሬክተሩ ፍሌሚንግ ቤርግ ከታታሪነትና የግል ብቃት ጋር ተያይዞ የዚህን አህጉር ተጫዋቾችን አብዝተው ያደንቃሉ። ይህንን ተከትሎም ከቤልጅየም ሁለተኛ ሊግ ብራዚላዊውን የአስር ቁጥር ለባሽ ሉካስ ሪቢሮን ሶስት ወራት በፈጀው የዝውውር ሂደት ቀዳሚ ፈራሚያቸው አድርገዋል። ከዚህ በኋላ ቺሊያዊው ማርሴሎ አሌንዲ እና ሌሎች የደቡብ አሜሪካ ሀገራት ተጫዋቾች ሳንዳውንስን ተቀላቅለዋል። በዚህ ደረጃ ከደቡብ አፍሪካ ተጫዋቾች ባሻገር በደቡብ አሜሪካ ሀገራት ተጫዋቾች ቡድኑን መገንባት የቻሉት ሰውየው የአህጉሪቱን ሊግ ዋንጫን ካሳኩ በኋላ በዓለም ክለቦች ዋንጫ የተለየ ነገርን አለመዋል። ይህም ማሜሎዲ ሳንዳውንስ ከአገርና ከአህጉር አልፎ በዓለም ደረጃ ጠንካራ ተፎካካሪ እንዲሆን ተሰርቷል የሚሉት ቤርግ እቅድና ህልማችን ይህንን ማሳካት ነው ይላሉ። ከቀናት በኋላ በሚጀምረው የዓለም ክለቦች ዋንጫ ማሜሎዲ ሳንዳውንስ ጠንካራ ተፎካካሪ እንጂ ከምድብ የሚሰናበት ቡድን እንዲሆን አንፈልግም ብለዋል። በአፍሪካ እግር ኳስ ኮንፌዴሬሽን ፕሬዝዳንት ፓትሪስ ሞሴፔ ባለቤትነት የሚመራው ማሜሎዲ ሳንዳውንስ በዓለም ክለቦች ዋንጫ ቀዳሚ የምድብ ጨዋታውን ከስድስት ቀናት በኋላ ከደቡብ ኮሪያ ኦልሳን ኤችዲ ጋር የሚያከናውን ሲሆን ሁለተኛውን ጨዋታ ከጀርመኑ ቦሩሺያ ዶርትሙንድ ሶስተኛውን ደግሞ ከብራዚሉ ፍሎሚኔንሴ የሚያከናውን ይሆናል። ከሳንዳውንስ በተጨማሪ የግብፁ ክለብ አልሃሊም የቱኒዚያው ኤስፕራንሴ ዲ ቱኒዝ እና የሞሮኮ ዋይዳር ካዛብላንካ አፍሪካን በመወከል በክለቦች የዓለም ዋንጫ ይሳተፋሉ።